እስቲ ከኔ ጋር አንድ ቃል ትላላችሁ። እኔ አላስተምርም፣ ግን ለመልእክቴ መግቢያ እንዲሆነኝ ነው። እና ከኔ ጋር ትላላችሁ። የሰላምታሽ ድምፅ በሎስቴ። የሰላምታሽ ድምፅ ወደ ጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ውስጥ በደስታ ዘለለ። እስኪ በሉ በሉ፣ እስኪ የሰላምታሽ ድምጽ በሉ። እስኪ ይሄን ድምፅ አትፈልጉም እንዴ? ይሄ ድምፅ አለትን የሚሰነጣጥቅ ወደ እናንተ ሲመጣ፣ ቆሻሻን የሚጠርግ ነውርን የሚያስወግድ ጭንቀትን አስወግዶ ደስታን በውስጣችሁ የሚያጭር በውስጣችሁ የተኛውን ህልማችሁን የሚቀሰቅስ ያንቀላፋውን የሚያነቃ እውነተኛ አማናዊ ድምፅ ነው። የአማናዊቷ ቤተ መቅደስ፣ የንጉሱ ማደሪያ፣ የኢየሱስ ከተማ፣ የኢየሱስ መቅደስ፣ የኢየሱስ ማደሪያ ማህደረ ማህደረ መለኮት አይደለም እንዴ? ቃል ስጋውን አይደለም እንዴ? አይደለም እንዴ? መጽሐፍ እንደዛ እኮ ነው የሚለው። ከዚህ የወጣ ድምጽ ነውና ወደ ሁላችንም ይሄ ድምፅ ይምጣ። እስቲ እንደገና በሉ የሰላምታሽ ድምፅ፣ በሉ የሰላምታሽ ድምጽ። ይሄን ድምፅ አትፈልጉም እንዴ? በእርግጥ ጆሮዋችን በብዙ ነገር ተጠቅጥቆ ቆሽሿል። ኩክ የለሽ ማርያም እንሌ ምን ማለት ነው? ኩክ የለሽ ማርያም ማለት እሷ የለሽም ለማለት አይደለም እኮ፣ እንደ ኩክ ጆሮችንን የጠቀጠቀውን ነገር ግን በሰላምታ ድምፅ ያንን በትና ጠርጋ ነጹ ወልውላ ቆሻሻውን አስወግዳ ያለ እንቅፋት ያ ድምፅ በጆሮአችን ሲፈስ ሲንቆረቆር ውስጣችን እንደ አጥንት የደረቀው ህመን፣ ጉስቁልና፣ ካንሰር፣ በሽታ፣ ኤችአይቪ፣ ስንቱን ልንገራችሁ። ይሄ ሁሉ የሚነቃቀልበት የህይወት ድምፅ ነው። ወደ ሁላችንም ይግባ። ይህንን ድምፅ አፈልጉም እንዴ? ይሄ ድምፅ ነው። ኤልሳቤጥም የተደረገላት ነች የተናገረችው። እርግጥ ብዙ የተደረገለት ብዙ ይናገራል። ብዙ ተደርጎ ብዙ ወጣለችና ብዙ የሆነው ኃጢአቷ ተሰረዩላታል የተባለች ሴታለች ብዙ የተደረገላቸው የተደረገላቸውንም የሚያውቁ ይመሰክራሉ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ይላል የማንነ የማንን የማርያምን ሰላምታ። ይሄ ተራ ሰላምታ አይደለም። ይሄ የለበጣ ሰላምታ አይደለም። ይሄ የማስመሰል ሰላምታ አይደለም። ይሄ ሥጋና ደም ብቻ ሰላምታ አይደለም። ይሄ በመንፈስ ቅዱስ የተቃኘ ሰላምታ ነው። ይሄ ሕይወት የሆነ ሰላምታ ነው። በውስጣችን ሕይወትን የሚያቆም ሰላምታ ነው። ኤልሳቤጥን የማርያምን ሰላምታ በሰማች ጊዜ ፅንሱ በማህፀኗ ዘለለ ይልና፣ በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። ምን ሞላባት? መንፈስ ቅዱስ ሞላባት። የማንን ሰላምታ ሲሰማ መንፈስ ቅዱስ ሞላባት። የማንን ሰላምታ የሚለው መጽሐፍ እኮ ነው የሚናገረው። ከዛ ኤልሳቤጥ የጌታዬ እናት ወደ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ ወደ ጆሮዬ በመጣ ጊዜ ፅንሱ በማህፀኔ ውስጥ ዘለለ ብቻ አይደለም፣ በታላቅ ደስታ ዘለለ አለች። እግዚአብሔር እንዲህ ሕይወት የሆነውን ቃል ወደ ጆሯችሁ፣ ወደ ልባችሁ ያምጣላችሁ። ዛሬ የምንሰማው ሁሉ የምንሰማ ሁሉ የሚያሳብድ የሚያቀውስ ጨርቅን የሚያስጥል ክፋት ተንኮል፣ የሚያፈርስ የሚነቅል፣ ተነቀለ፣ ፈረሰ፣ ወደቀ፣ ተሰበረ፣ ሞተ፣ ወደመ። ከዚህ ውጭ ምን የምንሰማው ነገር አለ? በማርያም ብቻ ይሄ ሰላምታ አይንጣልም፣ ግዴላችሁ። በማርያም ዛሬም ይሄ ሰላምታ አልተቋረጠም። በድንግል ማርያም በኩል ይሄ ሰላምታ አልተቀየረም። ዛሬም እንደ ትላንቱ ነው። በእምነት የሚሰሙ ጆሮዎች ካሉ ዛሬ ይቀበላሉ። ዛሬም ማርያም ማነው በእምነት የሚሰማኝ እያለች ነው። ይሄ ሳለ ጆሮ እያለች ነው። ይሄ ሳለች ኤልሳቤጥ እያለች ነው። ኤልሳቤጦች አላችሁ ወይ? የማርያም ድምፅ፣ የማርያምን ሰላምታ ለመቀበል ጆሮአችሁን ከፍታችኋለሁ እውነትም ማርያም ኩክ የለሽ። አዎ፣ በማርያም ዘንድ ኩክ አይታሰብም። የተደፈነ ጆሮ የለም። የማርያም ሰላምታ ጆሮአችንን ሁሉ ይጠርጋል። ውስጣችንን ሁሉ ንጹሕ ያደርጋል። የስድስት ወር ሽል ቀሰቀሰ። የማርያም ሰላምታ እያችሁ እንኳንስ ነስ የበኩትን አይደለም ገና ሽሉን እኮ ነው በማህፀን ያለ እኮ ነው። አንዳንድ ጊዜ ጽንሱ አይንቀሳቀስም ትሉ የለ እንዴ? ትንሽ የተዛባ ይመስላል የሆነ ነገር ይሰማኛል ትሉ የለ እንዴ? ማርያም የነገሮቻችሁን ጽንስ ሁሉ ታስተካክልላችሁ፣ ወደ መስመሩ ትመልስላችሁ፣ ያጋደለውን ታቅናላችሁ። በውስጣችሁ የሚመላለሰውን ሁሉ ማርያም ታስተካክልላችሁ። አሁን ጽንሱ በማሕፀኔ ውስጥ ዘለል አለ። ዝም ብሎ መንቀሳቀስ እንዳይመስላችሁ። የማርያም ድምፅ፣ የኤልሳቤጥን ማሕፀን ወደ ቅኔ ማሕሌትነት ቀየረው፣ ሕፃኑን ወደ ሊቅነት ቀደም ሊቁ እዚህ ጋር ቆሞ ሲያሸበሽቡ እንደነበረው ዮሐንስ በእናቱ ማሕፀን ሆነው በዛች በአማናዊት መቅደስ ላደረው ለእውነተኛው ታቦት ለዘላለማዊው ንጉሥ ለአልፋና ኦሜጋ ለሱ አሸበሸበ በእናቱ ማሕፀን የእናቱ ማሕፀን ቅኔ ማሕሌት የድንግል ማርያም ማሕፀን እውነተኛ ቤተ መቅደስ በቤተ መቅደሱ ያደረው በመንበሩ ያለው እውነተኛው ታቦት የዘላለም ሕይወት የሕይወት ራስ የማዕዘን ድንጋይ የኔና የእናንተ የጽድቃችን መደንደቢያ የሆነው በድንግል ማርያም ማሕፀን ላደረው ሰገደ። ይሄ ሁሉ ያመጣው የማን ሰላምታ ነው? የማን ሰላምታ? የማርያም ሰላምታ ይለሳችሁ። እኔም ዛሬ በማርያም ሰላምታ ሰላምላችኋለሁ። የማርያም ሰላምታ በቤታችሁ ይደር። ጌታ ደቀ መዛሙርቱ ሲያዛቸው በሉቃስ ወንጌል ምዕራፍ አስር ቁጥር አምስት ላይ ወደምትገቡበት ቤት ሁሉ ሰላም ለዚህ ቤት ይሁን በሉ አለ። የሰላም ልጅ በዛ ቤት ካለ ሰላማችሁ ያድርበታል፣ ከሌለ ግን ሰላማችሁ ይመለስላችኋል አለ። የማርያም ሰላምታ እንዳይመለስብን የሰላም ሰው ካለን ያለው ዛሬ የማርያምን ሰላምታ ለመቀበል እኛም የሰላም ሰዎች መሆን አለበት። ይህንን የሰላምታ ድምጽ ተቀብለን ችግሮቻችን እንዲፈቱ፣ እድባችን እንዲታበስ፣ እንቆቅልሻችን እንዲፈታ እንዲህ ነው የማርያም ሰላምታ። ችግር የሚፈታ ነው። እክል ይናገር እሱ ሲናገር እኮ መፍትሄ ያመጣል ይባል የለም እንዴ? እከሌ አይናገር ይባላል እኮ እሱ አወሳስቦት ይሄዳል ይባላል እኮ። አንዳንድ ጊዜ ተወያየታችሁ ተወያየታችሁ ጫፍ ስትደርሰው ነው እሱ ከልክሎት ይባላል። ምክንያቱም እሱ ቋጥሮ ጥሮ የሚሄደው ድካማችሁ ሁሉ ከንቱ አድርጎት የሚሄደው። የማርያም ሰላምታ ግን ማታ እንዲሆን ሲበጣ ለልባችሁ እረፍት ነው፣ ለስብሰባችሁ መፍትሄ ነው፣ ለውይይታችሁ መፍትሄ ነው። የቅዱሳን ንግግር ለህይወታችን መድኃኒት ነው። ንግግራቸው በጨው እንደተቀመመ ይሁን በጸጋ ይሁን አይደል? የሚለው ይሄ እኮ የቅዱሳን ንግግር እኮ ነው። ይሄ መቤታችን ንግግር እኮ ነው፣ ሰላምታ ነው። ሞኞች አይደለንም። እዚህ ተሰብስበን እኛ የምናመልክ እግዚአብሔርን የምናመልክ በድንግል ማርያም መታሰቢያነት፣ መታሰቢያነቱ ለድንግል ማርያም ነው። ግን የምናመልከው እዚህ ማንን ነው? የማን ስጋና ደም ነው የሚፈተተው።